አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰማይና የምድር ገዥ ጌታ የሆነ አምላካችን ሎል እግዚአብሔር ስሙ የተባረከና የተመሰገነ ይሁን። የዕብራውያን መልእክት ጥናት ጀምረን እንዳለ ይታወሳል። በእግዚአብሔር ጸጋ ምዕራፍ አንድን ጨርሰናል። አሁን ወደ ምዕራፍ ሁለት እንሄዳለን ሁሌም ሊረሳና ሊዘነጋ የማይገባው የዕብራውያን መልእክት መሰረታዊ ሲሙ ወይ ደግሞ ጭብጡ የክርስቶስን ማንነት መግለጽ ወይ ደግሞ ክርስቶስ ኢየሱስ ለስሙ ክብር ይሁን ከሁሉ በላይ የላቀ መሆኑን ለእነኚህ ለዕብራውያን ክርስቲያኖች ማሳየት ነው። ባለፈው እንዳነሳ ነው ከበዛባቸው መከራና ከሚደርስባቸው ጫና የተነሳ ወደኋላ ለማፈግፈግና ክርስትናውን ሳይተው ግን የአይሁድን እምነት ወይም የብሉይ ኪዳኑን ስርዓት ለመያዝ ሸርተት ሲሉ ምንም ላይሆን ይችላል የሚል ቀለል ያለ ነገር ስለተረዱ፣ ያው ብሉይ ኪዳን የእግዚአብሔር ቃል ነው። ብሉይ ኪዳን በሙሴ የተሰጠው እግዚአብሔር መስዋዕት አገልግሎት ነው። ምንም አይደል የሚል ነገር ይዘው ስለነበር ምንም አይደለ የሚባል ሳይሆን ትልቅ ስተት ነው። ወደኋላ መመለስ ነው። ከተሻለው ወደ ደካማው ከመጣ ወደ ኋላው መሄድ ነው። ከአካሉ ወደ ጥላ ወደኋላ መመለስ ነው እያለ የነገረበት እንደሆነ እናስተውላለን። ምዕራፍ ሁለት አሁንም የሚያነሳላቸው ኢየሱስ ክርስቶስ ሰው ሆኖ መገለጡ ከመላእክትም አላሳነሰውም፣ ከመላእክት ይበልጣል። በዘላለም ዙፋን በክብር ያለ ከሥላሴ አንዱ የሆነ ዘላለማዊ እግዚአብሔር ወልድ ሰውን ስለማዳን የሰውን ሥጋ ለብሶ ዝቅ ብሎ ሰው ሆኖ ቢገለጥም፣ ሰው መሆኑ ግን ማንነቱን ክብሩን አላሳነሰውም፣ ከመላእክትም ይበልጣል ይላል። እናም ብስ ምዕራፍ ሁለት ከቁጥር አንድ ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ከእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ፣ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለእኛ ጸኑት። እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማደል አብሮ መሰከረለት ይላል። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እንግዲህ አብልጠን ልንጠነቀቅ ይገባል። ለምን? ከሰማነው ነገር ምንድን ነው የሰማነው? ወንጌልን፣ የክርስቶስን ማዳን ትልቁን የመጨረሻውን የእግዚአብሔርን መገለጥ እግዚአብሔር ለሰው ልጆች ያለውን ዘላለማዊ ሀሳብ የገለጠበት ከዚህ በኋላ እግዚአብሔር በብዙ መንገድ ሊናገር እንደሚችል ብናውቅም፣ የማይከለከል የማይገደብ እንደሆነ እናውቃለን። እግዚአብሔር ግን አንድ ነገር እርግጠኞች ነን፣ ከተገለጸው የወንጌል ቃል እግዚአብሔር ከተናገረው ቃል የተለየ ነገር እግዚአብሔር አይናገርም ከዚህ በኋላ እንዲህ የምንለው እሱ ስላለ እንጂ እኛ የእሱን ሀሳብ ወይም የእሱን ማንነት ገድበን አይደለም። በቃ በድፍረት የምንናገረው ከተገለጠው መገለጥ አሁን ከሰጠው ወንጌል እውነት፣ እግዚአብሔር በመጀመሪያ በብሉይ ኪዳን ተናግሯል፣ እንደገና በአዲስ ኪዳን ተናግሯል። በቃ ይሄ መጨረሻ ነው። ለዚህ ነው ዕብራውያን ጸሐፊ በምዕራፍ አንድ ሲነሳ እግዚአብሔር ለአባቶቻችን በብዙ አይነት በብዙ ጎዳና ተናገረ ካለ በኋላ ለእኛ ግን በዘመን መጨረሻ ሁሉን ወራሽ ባደረገው በልጁ በኩል ተናገረ። ስለዚህ እግዚአብሔር በልጁ በኩል እግዚአብሔር በራሱ በኩል ራሱ የተናገረ ወደዚህ ዓለም መጥቶ ተናግሮናል። ከዚህ መገለጥ በላይ ወደፊት እግዚአብሔር አያመጣም፣ አይኖረውም፣ የለውም። ለምን ብሎ አልናሱ ይሄ መታወቅ አለበት። እና ይሄንን ሐሳብ ይሄንን እውነት ወደኋላ ትቶ ሸርተት ማለት በጣም አደጋ ስለሆነ ልንጠነቀቅ ይገባ ነው። ልናስብበት አይደለም ያለው፣ እንደው እንዳንዘነጋ አይነት ነገር አይደለም፣ ልንጠነቀቅ ነው ያለው። ማስጠንቀቂያ አለው። ከሰማችሁት እውነት ከወንጌሉ እንዳትወጡ፣ እንዳትወሰዱ የሚል ብርቱ የሆነ ማስጠንቀቂያ አለው እንደው። ማስጠንቀቂያዎቹ ከምዕራፍ ወደ ምዕራፍ እየዘለቅን በሄድን ቁጥር የሚሰጠው ማስጠንቀቂያ እየጠነከረ ይሄዳል ሌላ እድል የለም ለዚህ አይደለም በዕብራውያን እዚሁ ምዕራፍ 9 ቁጥር 27 ላይ የሚናገረው ለሰው አንድ ጊዜ ሞት ከዚያ በኋላ ፍርድ ነው ነው የሚለው ይሄ እድል ካመለጣችሁ ይሄ የህይወት ቃል ከዘለላችሁ ሌላ አማራጭ የላችሁም ነው የሚለው ሌላ የለም። ሞት ነው። ቀጥሎ ምንድ ነው? ፍርድ ነው። ከፍርዱ ለማምለት ከሞት በፊት ባለው እድል መጠቀም ነው። በአካል ስጋ ባለንበት አእምሯችን እያስተዋለ ጆሮችን እየሰማ የእውነት ቃል እየተነገረን ይሄንን ማመንና መኖር ነው። ከዚያ ውጪ ይህን ሳንሰማና ሳናምን ሳንቀበልና ሳንታዘዝ ብንሄድ ግን አደጋ ነውና ተጠንቀቁ። ከያዛችሁትም ወደ ኋላ አትመለሱ፣ ሳትይዙትም እንዳትቀሩ ይገባል። ብሎም ደግሞ ደጋግሞ እያስጠነቀቀ የሚሄድበት ነው። አዎ ልጆቹ ሲስቱ ሲጠፉ ነግሬያቸዋለሁ፣ የራሳቸው ጉዳይ ብሎ ቸል የማይል አምላክ ስላለን እግዚአብሔር እናመሰግነዋለን። መርከብ በወደቧ ከቆመች በኋላ ምንም ያህል ግዙፍ ብትሆን ንፋስ ማዕበሉ እያወዛወዘ እንዳይወስዳት እንዳይገፋት መልህቅ ወይም በእንግሊዝኛው አንከር የሚባል ከመርከቢቱ ወደኋላ ላይ ይጥላሉ። ከፊት ከኋላ ይጥላሉ። ያም ትልቅ ብረት ታች ወርዶ ቆንጥጦ ይይዛል። ከዚህም የተነሳ ንፋስ በቀላል ያችን መርከብ ወይም ደግሞ ያችን ጀልባ ሲሆን ያስራሉ ሊወስድ አይችልም። እኛም የመዳናችን እውነት የክርስቶስ ጉዳይ ልክ እንደዚህ መልህቅ ነው፣ አጽንተን መያዝ ይገባናል። መርከቧ መልህቅ ባይኖራት የሚከተለው ጉዳት ወዳልተፈለገ አቅጣጫ ንፋስ ገብቶ ሊወስዳት፣ ሌላም ጉዳት ሊደርስ ይችላል። ሰው የክርስቶስን ጉዳይ ከተወ የሚከተለው እንዲሁ ወዳልተፈለገ አቅጣጫ ይሄዳል። ሰይጣን ደግሞ ጌታ ይገሰውና የክርስቶስን ጉዳይ ጣል እንጂ ወዴትም ሂድ አይጨንቀው። ብዙዎች ይስታሉ። በቃ ሁሉንም ለማስማማት ይሄኛውንም፣ ያኛውንም እንዳይከፋው ለማድረግ ይፈልጋሉ። ወንጌል ብቻ ነው እውነተኛ ብለህ ስትናገር በጣም አክራሪ ፋናቲክ ያደርጋሉ። ወይ ደግሞ ሌላውን ለመቀበል ልቡ ዝግ የሆነ ያደርጉሃል። ሌላውን እቀበላለሁ፣ አከብራለሁ። ነገር ግን እውነት ላይ ስመጣ ከወንጌል እውነት ውጭ ሌላ የለም። ካለማ ለምን ወንጌልን እከተላለሁ? ያም እዛም ጋር እሄዳለሁ። ከወንጌል እውነት ውጭ ግን ሌላ ነገር የለም። በቃ ይሄ መልሕቅ ነው። በጨለማ ያለ ብርሃንን በጥንቃቄ እንደሚይዝ እንዳለ ቅዱስ ጴጥሮስ፣ በዚህ እውነት ላይ ድርድር የለም። ከዚህ ጋር ነበረን፣ ይሄና ይሄ ነበር፣ ሌላው ችግር የለም። በዚህና በዚህ ጉዳይ እኮ እንመሳሰላለን ምናምን የሚባል ነገር የለም። ይሄንን እውነት ማመቻመች መች አይቻል። መጠንቀቅ ያስፈልጋል ያለው ቅዱስ ጳውሎስ ለዚህ ነው እንዳንወሰድ። ቃያችሁ ትንሽ ነገር ከእውነት ሰጣ ምንም ነው ትወሰዳለህ። መኪና ወደኋላ እንዳይንሸራተት የሚያደርጉት መኪናው ላይ ማርሽ ምናምን ጅፍሬን የሚያደርጉት፣ ዜናና ደግሞ እንደገና ምን ያደርጋሉ? ታኮ ያደርጋሉ። አንዴ ግን ወደኋላ ወይ ደግሞ ወደፊትም ቢሆን መስመር ስታ መኪናዋ ከተንሸራተተች ለማቆም የሚሆነው ነገር ከባድ ምንም፣ መኪናው ሾፌር ጎበዙ፣ ሾፌሩ ጎበዝ ቢሆን መኪና አዲስ ቢሆን ነገር ግን መኪናዋ መንሸራተት ከጀመረች ግን ለመቆጣጠር አደገኛ ነው። እንዳትወሰዱ ከያዛችሁት እውነት እንዳትወሰዱ ነው። የፈለገ ፈተና ይመጣ ምና ምንም አይነት ችግር ቢከሰት ከያዝነው እውነት መውጣት የለም። ለዚህ ነው በመጨረሻውም ዘመን ባለፉትም ዘመናት ያየ ነው። አሁንም እኛ እንኳን በተመቻቸ ቦታ ሆነን ነው ቸልያል ነው እንደ እግዚአብሔር፣ በተመቻቸ ቦታ ላለን ክርስቲያኖች ማስተዋል ይስጠን። የቀደሙት እኮ እንደ ጧፍ እየነደዱ አንክድም። ምን ያሉት አንክድም። እኛ የገዛ ሥጋችን ድካማችንና ስንፍናችን ነው ዛሬ አንበሳ እሳት የሆነብን። ዛሬ ብዙዎች ከባድ ችግር አለባቸው። እንደው ወደ ልቤት ትዝ አለኝ ሰሞኑን ሰምቻለሁም ዓለም አቀፍ ሚዲያዎች ላይ ሕንድ ሀገር ምንድነው ስሙ አንድ ክርስቲያን አገልጋይ ወደ ከነሱ እምነት ወደ ክርስቲያን ለመለወጥ መጀመሪያ የወረዳውን መስተዳድር ፈቃድ ማግኘት አለበት። ካላገኘ አይችልም። በህግ ተቀምጧል፣ ያስከስሰዋል፣ ይፈረድበታል። እዚህ ግብፅ ብትመለከቱ ከክርስትና ወደ እስልምናው መመለስ ምንም ችግር የለውም፣ ወንጀል አይደለም። ከእስልምናው ግን ወደ ክርስትናው ማምጣት ግን ወንጀል ሆኖ ተቀምጧል። ስለዚህ አንድን ሰው ወደ ክርስትና ያመጣ ሰው ምንድነው የሚያደርጉት? አገር ጥለው ይጠፋሉ። እንደዛ ያደረጉ ሰዎች ንብረታቸው ይቃጠላል። እኛ ግን በተመቻቸ ነገር ውስጥ አለ አያችሁ። ጠላት ወደ ክርስቶስ እውነት ውስጥ እንዳትገቡ በሚችለው አቅም ፈተናውን እያከበደብን እንዳለ እንመለከታለን። ከሰማችሁት እውነት ላላ ለዚህም ጠላት በሚ ቻለው አቅም ተረቱንም ግሳንግሱንም እየላከ የክርስቶስን ወንጌል እንዳናይ የማዳኑን ነገር እንዳናይ ይታገላል እሱን ካገኘን ወደኋላ አንመለስም ከሰማችሁት ወንጌል ሰምታችሁ ከሆነ እዚያ ላይ ማመን መወሰን ይገባል ወደኋላ እንዳትመለሱ ስደት ደረሰብኝ ቤተሰብ አገለለኝ ፈተና በዛብኝ እንዳትሉ ጌታን በመከተል እልል ብሎ የሚቀበላችሁ ሰማይ እንጂ ምድር አይደለም። ስለ ስሜ መከራ ትቀበላላችሁ አለ። በሰማይ ሽልማት፣ ክብር፣ ዘላለም ሕይወት አላችሁ። ያሳደዷችሁ ግን በዘላለም ሞት፣ በሲኦል በገሃነም ይቃጠላሉ። እናንተ ግን ለዘለዓለም ለዘለዓለም ለዘላለም በረፍትና በሰላም ትኖራላችሁ። ምርጫ ነው። እቺ ሰባ ሰማንያ ልማት መውላ እድሜ ፈተና ደረሰብኝ ብለን ከሰማ እውነት እንዳትንሸራትት ወይ ደግሞ የዚህ ዓለም ዝናና ክብር ጥቅምና ስልጣን ትናንሽ ጠብታዎች እንዳይስቡ። ሰይጣን ከዚህ እውነት አንተን ለማውጣት የማይከፍለው ዋጋ የለም። ሰይጣን እግዚአብሔር ይገስጸው። ዛሬ ብዙ አገልጋዮች ብዙ ዋጋ ለከፈሉት እውነት ወደኋላ የሚንሸራተቱ ትንሽ ጥቅም ወይ ፈተና ሲበዛባቸው። ሰይጣን የሚሰጥህ የለም። ጌታ ኢየሱስን ምን ብሎ ፈተነው? ክብር ለእግዚአብሔር ይሆን ወደ ተራራ ላይ ወደ አውጣር ነው የዓለምን ክብር አሳይቶ፣ ይሄ ሁሉ ለእኔ ተሰጥቶኛል አለ። በጣም እኮ ልታስተውላላችሁ እነዚህ ሁሉ የእኔ ናቸው እኳላለ ተሰጥቶኛል ያለው ሰይጣን የራሱ የሆነ ነገር የለውም፣ ከሞትና ከኃጢአት ከክፋትና ከጥፋት በቀር። በዚህ ዓለም አሉ የምንላቸው ገንዘብ፣ ዝና፣ ክብር የእሱ አይደሉም። ተሰጥቶኛል ያለው ራሱ የተናገረው ለምወደው አለ። ጌታ ይገስጻልና ሰይጣን የት ይወድሃል? ገሃነም አዘጋጅቶ ሁሉ ነው የሚወድህ። አጋንንት ከሰዎች ሲወጣ እወዳታለሁ እወዳታለሁ አሳድጌ ምልታ ላሳብድ ይላል። እግዚአብሔር ይገጸው ልገል ይላል። ለምወደው አለ ሴጣን ለሚወዱ ያዘጋጀው ምንድን ነው? ትንሽ ጥቅም ሰጥቶ ለዘላለም ከእሱ ጋር ጋነብ ነው። እግዚአብሔር ለሚወዱት ምን አዘጋጀ? እግዚአብሔር ለሚወዱት ዓይን ያላየው ጆሮ ያልሰማው የሰው አእምሮ ያላሰበው ተዘጋጅቷል። ታላቅ ነገር ነው። ራሱን ነው የሰጠን ጌታ፣ ራሱን ነው የሰጠን ጌታ። ራሱ ተናግሮ የለም ነፍሱን ለወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለው። ማለት ሴጣን የፈለገ ብታገለግለው እኛም አገልግለናል፣ ሴጣን ቤት ካድመናል። ምንም በጎ ስጦታ የለው። በጎ ስጦታ ከእግዚአብሔር ከላይ ከብርሃናት አባት መለወጥ ከሌለበት ከደጉ ጌታ ይመጣል። ከሱ ነው ያለው። ብትበድል ጥሎ ማሄድ ብታሳዘን፣ እንዲህ የሚመክር ተመለስ እያለ ተንሸራተሃል እያለ የሚመልስ እሱ ነው። ሰይጣን የለም አጠፋ፣ ደም ነው ያስተፋ። አይተናል፣ በመከራ ሲቀጣ ነው የምናየው። ነው ያለው። ነው አይፈረድበትም እኮ ያው፣ ጌታ ፈርዶበታል፣ ግን አይፈረድበትም ያለውን ነው የሚሰጥህ። እብደት፣ እውርነት፣ ችግር፣ መከራ፣ ጉስቁልና፣ በሱስ በተለያየ ቀንበር አስሮ ማዋረድ ባህሪው ነው ያለው። ነው እሱ ተዋርዶ የለ ካለበት እውነት ሊያንሸራትትህ የሚታገለውን ጠላት የው ለብርሃን በሰጠው መልእክት ተመልከት። ተጠንቀቁ ነው የሚለው እውነቷን ይዘ መሞት ማን ነው። የዚያ ዓለም ዝናና ክብርን ይዘው ጠብቆ ይኖራል። አልፈዋል። ታላላቅ ሰዎች ክብራቸውም አልፈዋል፣ መንግሥታቸውም አልፈዋል። ሀብት የሰበሰቡትን ንብረትም ለቀጣይ በላተኛ ጥለውት ሄደዋል። የተላንተ ተፈሪነታቸው የለም። የትናንት ታዋቂነታቸው መቃብር ገብቷል። ኢየሱስ ክርስቶስ ለስሙ ክብር ይሁን፣ ከዘላለም እስከ ዘላለም ያው ነው። ሞቶ የተነሳ መቃብር ፈንቅሎ የወጣ ሲኦል የበዘበዘ ነፃ የሚያወጣ ስትወድቅ የሚያነሳ እሱ ብቻ ክብረ ነው። ወደ እሱ መቅረብ ያስፈልጋል። ስለዚህ ከሰማነው ነገር ምን ሰምታችኋል? የኢየሱስ አምላክነትን፣ የኢየሱስ ሰውነትን፣ የማዳኑ ስራ ሰምታችኋል። ከዚህ እንዳትወጡ ለምን የመዳናችን ጉዳይ ኢየሱስ መስቀል ላይ መሞቱ ብቻ ሳይሆን ኢየሱስ የእግዚአብሔር ልጅ፣ እግዚአብሔር የዘላለም አምላክ መሆኑም ጭምር ነው። ማንነቱ ነው ለመዳናችን አስተዋጽኦ ያደረገው። አምላክ ባይሆን ሊያድነን ባልቻለ፣ ሰው ባይሆን የእኛን ዕዳ መክፈል ባልቻለ። እንዳንወሰድ ሲል ደግሞ ከዚህ የታላቅ የመዳን ሥራ እንዳንጎድል ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ያሳስበናል ። ቅዱስ ጴጥሮስ ተጠንቀቁ ይላል። ተጠንቀቁ እንግዲህ የብሉይ ኪዳኑ አገልግሎት የገባው በመላእክት የተሰጠ አገልግሎት በመላእክት በኩል የተሰጠ አገልግሎት ወይ ደግሞ ኪዳን ጽኑ ከሆነ የብሉይ ኪዳን ሕግና ሥርዓት መስዋዕትና አካሄድ የተቃወመ ያልታዘዘ የሚቀጣ ከሆነ ላሁን በሥጋ ነው። ብሉይ ኪዳን የተቀጡት ሰዎች በሙሉ በሥጋ ነው የተቀጡት። ሞቱም የሥጋ ነው። የአዲስ ኪዳን ሞት ነው ክፉ ወገኖቼ። የብሉይ ኪዳን ሞት ቀላል ነው። ቀላል ነው ስል በሲውል ያለፉት መከራ ትንሽ ነው እያልኩ አይደለም። ነገር ግን ኢየሱስ ክርስቶስ ከሙታን ሲነሳ፣ እግዚአብሔር ይባረክ፣ በሙሉ ከአዳም ጀምሮ የነበሩት ወደ ገነት ተሻግረዋል። የትንሣኤ ማግስት ማዕዶት የሚባለው መሻገር የሚባለው ለዚህ አይደለም። እና የብሉይ ኪዳኑ ሞት ቀላል ነው ያልኩት ለዚህ ነው። በክርስቶስ ወደዚህ ዓለም መጥቶ በመሞቱና በማዳኑ ከሞት በመነሳቱ የሚገደብ የሚበቃ ነው። የአዲስ ኪዳኑ ሞት ግን ማብቂያ የለው። ሰው ያለ ክርስቶስ ካለፈ እሳቱ ማይጠፋበት ትሉ ማንቀላፋበት የዘላለም እሳት ሚሊዮን አደለም ትሪሊዮን አደለም ኳትሪሊዮን አደለም ከዛም በላይ ጥቀሱልኝ። እኔ እሱም ቢሆን ትንሽ ነውራለሁ። ለምን ሄዶ ሄዶ ሄዶ ማብቂያ ያለው ይሄ ግን ማብቂያ የሌለው የዘላለም ፍርድ ነው። እና የብሉይ ኪዳኑ የሚያስቀጣ ከሆነ ይሄኛው ደግሞ ቸል ብትሉ፣ ይሄን ማዳን ቸል ብትሉ እንዴት ነው ታዲያ የምታመልጡት? እናንተ ብዙ ተቀብላችኋል። ከናንተ ከተሰጣችሁ ደግሞ ብዙ ይጠበቃል ነው የሚለው። በመላእክት በኩል ሕጉ ለሙሴ ሲሰጥ በሲና ተራራ የመላእክት ተሳትፎ እንደነበረ መጽሐፍ ቅዱስ ይነግረናል። ለማገናዘቢያ ከፈለጋችሁ ዘዳግም 33 2፣ መዝሙር 67 17፣ የሐዋርያ ሥራ ምዕራፍ 7 ቁጥር 38 እና ቁጥር 53፣ ገላትያ 3 19 ይነግረናል። በመላእክት በኩል የተሰጠው ሕግን አለመታዘዝ የጽድቅን ብድራት እንዳነሳ ነው፣ ፍርድን አሰጥቷል። እስራኤልም ዋጋ ከፍለዋል፣ እንዳነሳ ነው፣ በስጋ ሞት ነው። ሌላው ደግሞ ከዚህ ምድር ምን ጎደለባቸው ብንል፣ ከነዓን ከመግባት ምድረ በዳ ቀርተዋል፣ በምድረ በዳ ሞት ነው ያገጠማቸው። ታዲያ የብሉይ ኪዳኑን አለመታዘዝ ያን ያክል ታላቅ ፍርድ ካስከተለ፣ ታላቁን የመጨረሻውን ማዳን የወንጌሉነት ቸል ማለት ምን ያስከትላል? ቅድም ያነሳሁት ነገር ነው። በዓለም ምድረ በዳ ሰላምና እረፍት በማጣት መቅበዝብዝ። ክርስቶስ እኮ ሰላም ነው። እግዚአብሔር ይመስገን ጌታን ስናገኝ እፎይ ነው ያለው። እፎይ! ኢየሱስ ሰላም ነው። ለዚህ ነው ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው አይደለም ያለ በቃ ያለ ምንም ላይ ያልተመሰረተ ኪስ ሞላ አልሞላ ነገር ተሳካ አልሳካ ያለ የማይል ሰላም ነው። ጌታ የሌላቸው ግን ይቅበዘበዛሉ በምድረ በዳ። አይተነዋል ያለ ክርስቶስ በነበርን ጊዜ በአንድ ቦታ ተቀምጦ ማ በበኩል የኔ ገርመኝ ራሴ እናቴ ይሄድ ኳሎ ልኩም ትለይ ነበር። በቃ ረፍት የለኝ መቅበዝበዝ፣ እዚህም፣ እዛም፣ እዛም፣ እዛም መሄድ። አሁን ሳየው ለካ የሚሄደው ግሪ ነው እንጂ ያላረፈችው ነፍሴ ስለሆነች ነው። በምድረ በዳ ትቅበዘብዛለ ክርስቶስ ካለ እረፍ ማንም ቢኖር ወደ እኔ ይምጣ መጽሐፍ እንደሚል የሕይወት ወንዝ ከሆዱ ይፈልቃል ያለው ከመርካት ከማረፍ በላይ ሌሎች የሚተርፍ ይፈልቃል። እያየ በብዙ ክፍያ የመጣውን ማዳን ችል ማለት በምድረ በዳ ያቅበዘብዛል። የነፍስ ሞት የኃጢአት የሴጣን ባሪያ መሆን፣ በዚህ ዓለም ላይ የኃጢአት ባሪያ መሆን። ሴጣን ዳር ፈለገውም ይገዛል። የለመድናቸው ልምምዶች እንኳን ባሪያ አድርገው ይገዙናል። እነሱን ካላገኘን ስራ ይቀራል፣ ቤተሰብ ይዳፈናል። ሰይጣን ባሪያ ሲያደርግ ይሄው ነው። በብዙ ክፍያ የመጣው ነው ዋጋ ቸል ማለት የሚያስከፍለው ይሄ ነው። የብሉይ ኪዳኑ በመላእክት በኩል ነው የመጣው። የአዲስ ኪዳኑ ግን በራሱ በሰጪው፣ ብሉይ ኪዳኑ በሰጠው ጌታ ራሱ መጥቶ ነገረ ሙሴን የላከው በመላእክት በኩል መልእክቱን የላከው እግዚአብሔር ወልድ፣ እግዚአብሔር ኢየሱስ ክርስቶስ ነው። ኢየሱስ የሚለው ስሙ በብሉይ ኪዳን አይታወቅም ነበር። በእርግጥ እግዚአብሔር ወልድ ነው እግዚአብሔርን የላከ አሁን ደግሞ ራሱ መጣ። ጌታ እኮ ተናግሯል። በምሳሌ ባሮቹን ላከ፣ ፍሬ ሊፈልግ ከርሻዬ ምርስጡ ሊል ባሮቹን፣ አንዳንዶቹን ገደሉ፣ አንዳንዶቹን አሰሩ ይላል። ጌታ ኢየሱስ የተናገረው ምሳሌ እስቲ በኋላ ልጄን ያፍሩት ይሆናል ብሎ አንድ ልጁን ላከው ይላል። ከዚያ በኋላ ይሄ ነው ወራሹ እንግደለውና እርስቱን እንኖርሳለን አሉ። ምን ያደርጋል? ያ ንጉሥ ያጠፋቸዋል፣ እርስቱንም ፍሬ ለሚያፈራ ይሰጠዋል አለ። ይሄ ጉዳይ ለብሉይ ኪዳን ለአይሁዶች ይገባቸዋል። በትንቢት ተፈጽሟል። አርኬላዎስ በእኛ ላይ አይነግስም ብለው ወደ ሮም ቄሳር ልከው ነበር አይሁዶች። ግን የነሱ ሳይሳካ ቀረና አባቱ ሄሮድስ ሲሞት ነው አርኬላዎስ የገባው የነገሰው። ቄሳር አርኬላዎስን አነገሰው፣ አጸናው። ሲመጣ አርኬላዎስ ፈጃቸው። ንግስናዬን አልቀበልም ብሎ አድሮት ፈጃቸው። ስለዚህ ያቁታል ትርጉሙን። አይ እግዚአብሔር ትልቅ አምላክ አለን እግዚአብሔር በነገር ሁሉ የተባረከ ይሆን ግሎትን በሁሉም አቅጣጫ እንድታግዙ እጃችሁ እንዲዘረጋ በጌታ በኢየሱስ ክርስቶስ ፍቅር እንጠይቃለን። ሰብስክራይብም ማድረግ ሌሎችም ሼር ማድረግ መልእክቶችን ጨርሰንም መስማት ለእግዚአብሔር ክብር፣ መረዳት ማስተዋልም ትልቅ ነገር ነው። እግዚአብሔር ይባርካችሁ፣ ቸር ያግጠመን።